ባረክ ኢሳያስ የኤሌክትሪክ መኪኖች ቻርጅ ማድረጊያ ማዕከላት የምሽት አገልግሎት አሰጣጥ ቅኝትን ነው የምታስቃኘን። ትባረክ እንደምን አመሸሽ? እንግዲህ የምትገኙ ኢምፔሪያል ነው፣ ቀደም ሲልም ለተመልካቾች እየገለስኩኝ ነው የምገኘው እና የኤሌክትሪክ መኪኖችን ኃይል ለመሙላት የሚያስፈልጉ ማዕከላት የተለያዩ አካባቢዎች ተገንብተዋል። አንዱ እንግዲህ አንቺ ያለሽበት ስፍራ ነው እና በዚህ ሰዓት ያለው የአገልግሎት አሰጣጥ ምን ይመስላል? አመሰግናለሁ ጸጋ፣ እንደምን አምሽተሻል። እንደዚሁም ተመልካቾቻችን እንደምን አምሽታችኋል። ቀደም ሲል ጸጋ አንቺም ለማንሳት እንደሞከርሹ አሁን የምገኘው እንግዲህ ከመገናኛ ወደ ቦሌ ብራስ መሄጃ መንገድ ላይ የኢምፔሪያል መንገድ ማለት ነው በልዩነት የአንበሳ ጋራዥ አካባቢ ያለው የኤሌክትሪክ ቻርጅ ማድረጊያ ስፍራ ነው። እንደሚታወቀው በሀገራችን ኢትዮጵያ በተለይ የአየር ንብረት ለውጥን ለመከላከል እንደዚሁም ደግሞ የተለያዩ እንቅስቃሴዎች ሲደረጉ እንደነበር ይታወሳል። የአረንጓዴ አሻራ መርሃ ግብር አንዱ ነው። የአየር ብክለትን ለመከላከል እንደዚሁ የአየር ንብረት ለውጥን ለመመከት የማይበገር የአረንጓዴ ኢኮኖሚ ልማትን በልዩነት እያከናወነች ትገኛለች ኢትዮጵያ። ከዚህም መካከል እንግዲህ ታዲያ በተለይ ስለ አየር ንብረት ለውጥ ሲነሳ በካይ ጭሶች አሉታዊ አስተዋጽኦ እያደረጉ በተለይ በአየር ንብረት ላይ ከፍተኛ ተጽዕኖ ያሳድራሉ ማለት ነው። ይህንን ለመከላከል በተያዘው አቅጣጫም የኤሌክትሪክ ተሽከርካሪዎችን በመዲናችን አዲስ አበባ እንዲሁም በሌሎች የክልል ከተሞችም በስፋ ፋት በመግባት ላይ ይገኛሉ። ኤሌክትሪክ መኪኖች ቻርጅ ተደርገው እንዲሁ የበካይ ጋዝ ወይንም ደግሞ ከጭስ ነጻ ሆነው የአየር ንብረት ለውጥን ሳያስከትሉ አካባቢያቸውንም አካባቢያቸውንም ሳይበክሉ መንቀሳቀስ ይችላሉ ማለት ነው። ዛሬ እኔም በተገኘሁበት በዚህ ስፍራ ላይ በርከት ያሉ ቁጥራቸው በርከት ያሉ የኤሌክትሪክ ተሽከርካሪዎች ቻርጅ እያደረጉ ኃይል እየሞሉ ይገኛሉ ማለት ነው በልዩነት አሁን በሚገኝበት በዚህ የኤሌክትሪክ ቻርጅ ማድረጊያ 14 የሚሆኑ የኃይል መሙያ ጣቢያዎች አሉ ማለት ነው። በዚህ በአስራ አራቱም የኃይል መሙያ ዋና ዋና ስፍራዎች ላይ በርከት ያሉ ቁጥራቸው በርከት ያሉ የኤሌክትሪክ ተሽከርካሪዎች ኃይል እያገኙ እየተቀበሉ ይገኛሉ ማለት ነው። በተለይ ልዩ የሚያደርገው ይሄ የኤሌክትሪክ ተሽከርካሪዎች ኃይል ለመሙላት እዚህ በሚመጡበት ጊዜ ምንም አይነት ከሰው ንክኪ በፀዳ መልኩ እራሳቸውም በራሳቸው ማስተናገድ እየቻሉ እንዳለ ነው የተመለከት ነው በእጅ ስልካቸው ብቻ እስካን በማድረግ በምን ያህል ኪሎዋት የሚፈልጉትን ያህል መጠን በመጥቀስ በሚፈልጉት ያህል ገንዘብ ማለት ነው ከቴሌ ብር ጋር ራሳቸው አክሰስ አድርገው ራሳቸው ከፍለው ራሳቸው አስጀምረው በራሳቸው አሽከርካሪዎች ይህንኑ ሲያደርጉ ተመልክተናል ማለት ነው። እጅግ ዘመናዊ የሆነ የተደራጀ አሰራር እንዳለም ነው ተገልጋዮች የነገሩን በአንድ ኪሎዋት 15 ብር ብቻ በመክፈል ይህንን አገልግሎት እያገኙ እንዳለ ነግረውናል ማለት ነው። በጣም አገልግሎቱ እጅግ ዘመናዊ የተሳለጠ ምቹ እንደሆነ ነው የነገሩም። በመዲናችን አዲስ አበባ በርካታ ይህንን የኤሌክትሪክ ቻርጅ አገልግሎት የሚሰጡ ተቋማት እንዳሉ ይታወቃል። እዚህ አሁን በምገኝበት በአንበሳ ጋራጅ አካባቢም በ14 ኃይል መስጫ እቃዎች ተደግፎ ማለት ነው፣ የተለያዩ መኪኖች ኃይል እያገኙ ይገኛሉ። ተገልጋዮችን ለማናገር ሞክሬ ነበር። በጣም በአገልግሎቱ ደስተኛ እንደሆኑ ችግራቸው፣ ጭንቀታቸው እየቀለለላቸው እንዳለ ፋስት ቻርጀር ስለሆነ ደግሞ እዚህ በአማካይ ከሰላሳ እስከ አንድ ሰዓት ከሰላሳ ደቂቃ እስከ አንድ ሰዓት የሚሆን ጊዜ ነው እዚህ የሚያሳልፉት ማለት ነው። ኃይል ለመሙላት የሚፈጁት ጊዜ ይሄ ነው። ከዛ በኋላ ግን ለበርካታ ቀናቶች እንደየፍጆታቸው እንደሚጠቀሙበት ፍጆታ የኪሎ ሜትር ፍጆታ ማለት ነው። አገልግሎቱን ማግኘት እንደሚችሉ ነው የነገሩን። ምናልባት ቢሻሻል እና እንደ ሀሳብ እንደ አስተያየት ያነሱት ተገልጋዮች ምንድን ነው እጥረት እንዳለ ይህንን የኃይል መሙያ ቦታዎች የኤሌክትሪክ ቻርጅ ማድረጊያ ቦታዎች ሌሎችም ቦታዎች ላይ በስፋት ቢከፈቱ የሚል ሀሳብ ተነስቷል። ምክንያቱም እዚህ ቀደም ሲል ለመጥቀስ እንደሞከርኩት ከ30 ደቂቃ እስከ አንድ ሰዓት ነው የሚፈጀው ሀይል ለማግኘት ማለት ነው፣ መኪናቸውን ቻርጅ ለማድረግ ነገር ግን በወረፋ ጥበቃ ከዛ በላይ ሰዓታትን ለማሳለፍ ወይም ለመፍጀት እየተገደዱ እንዳለ ወረፋ እስኪደርሳቸው ድረስ በርካታ ደቂቃዎችን እዚህ ለማሳለፍ እየተገደዱ እንዳለ ነግረውናል፣ ማለት ነው። ስለዚህ በርከት ያሉ ቦታዎች ላይ እንደነዚህ አይነት ሀይል መስጫ የኤሌክትሪክ ቻርጅ ማድረጊያ በተበራከተ ቁጥር እዚህ የምናጠፋውን ጊዜ እንዳናጠፋ ያደርጋል። ስለዚህ የምንሄደው መኪና ቴሌፎናችንን ቻርጅ ለመሙላት ብቻ ይሆናል ማለት ነው ብለዋል። ኤሌክትሪክ ቻርጅ ከማድረግ ውጭ ያለውን ሰዓት ግን እንዳናባክን፣ ምናልባት ሌሎች ቦታዎችም እንዲህ በስፋት ቢከፈቱ የሚል አስተያየት ነው የተነሳው። ከዚህ ውጭ ግን በጣም በአገልግሎቶቹ ደስተኛ እንደሆኑ ቀደም ሲል በዝርዝር አንስቻ ለው ከምንም አይነት ከሰው ንክኪ የጸዳ ራሳቸውን በራሳቸውን የሚያስተናግዱበት እንደዚሁም አገልግሎቱም ክፍያውም ትክክለኛ ታማኒነት ያለው ራሳቸው በራሳቸው የሚስተናገዱበት የሚያዩበት እንደሆነ ነግረውናል ማለት ነው። እንግዲህ አዲስ አበባ ስማርት ሲቲን ከመገንባት አንጻር እንደዚሁም ደግሞ በተለይ በካይ ጭሶችን እንደ አፍሪካም በዓለም አቀፍ ደረጃም ትልቅ ስጋት ሆኖ ያለውን የአየር ንብረት ለውጥን ለመከላከል ከአረንጓዴ አሻራ ባሻገር በእንደነዚህ የኤሌክትሪክ መኪኖች ከጭስ አልባ አካባቢን ለመፍጠር ቁጥር የተሰራው ያለው ስራ እጅግ አበረታች መሆኑ ነው የተነሳው። አዲስ ሚዲያ ኔትወርክም እንግዲህ እዚሁ ተገኝቶ ይህንኑ ከተገልጋዮች እንዲሁም አገልግሎት ከሚሰጡ ተቋማት ጋርም ይህን ማረጋገጥና መመልከት ችሏል። ጸጋ፣ አመሰግናለሁ። ትባረክ። መልካም ምሽት ይሁንልሽ። የተከበራችሁ ተመልካቾቻችን ኤ ኤም ኤን 24/7ን በቀጥታ እየተከታተላችሁ ነው የምትገኙት። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን።